የአማራ ፋኖ አንድነት በጎንደር የሕዝብ ግንኙነት መምሪያ ኃላፊ አርበኛ ዮሐንስ ንጉሱ፣ እንግዲህ በጎንደር ቀጠና ከፍተኛ ተጋድሎ እየተደረገ በርካታ ድሎች እየተመዘገቡ እንደሆነ ለጣቢያችን የሚደርሱ መረጃዎች ያመላክታሉ። አቃላይ ጎንደር ቀጠና ምን ይመስላል? አመሰግናለሁ ሙሉጌታ። የአማራ ፋኖ አንድነት በጎንደር በጎንደር አብዛኛው ቀጠናዎች ያካለለ አውደውጊያዎችን በስፋት እያደረገ እንደሚገኝ በተለይም በዚህ አስራ አምስት ቀን ውስጥ ሰፋ ያለ አውደውጊያ ግንባሮችን ከፍተን ድሎች እየተጎናጸፍ እንደሆነ ይታወቃል። በተለይም ደግሞ በዛሬው ዕለት በማዕከላዊ ጎንደር ዞን በታች አርማጮ ወረዳ ጅንግር ተብሎ የሚጠራ ቀጠናና ከተማ አካባቢ በነበረ አውደውጊያ ውጊያ የሰሜን አምባራስ ክፍለ ጦር እንዲሁም የጎቤ ክፍለ ጦር እና የዘራይ ክፍለ ጦር ብርጌዶች በጥምር ባደረጉት አውደ ውጊያ ወደ ቀጠናው ወጥቶ ለማሰስ ሙከራ አድርጎ የነበረው ኃይል የጠላት ኃይል በልዩ ወታደራዊ ጥበብ በከበባ ውስጥ በማስገባት ሙሉ በሙሉ የተደመሰበት እና ከሰባት በላይ የቡድን መሳሪያዎችን ማለትም ብሬንና ስናይፐር የተመረከበት ሲሆን አጠቃላይ ከሰማኒያ በላይ የነፍስ ወከፍ የጦር መሳሪያዎች እና ተተኳሽ ቦንቦችን የተመረከበት ሲሆን ሙሉ በሙሉ ጠላት ይል ተደምሶ የተወሰኑት ብቻ እግሬ አውጪኝ ብሎ የአራት ሰዓት የእግር ጉዞ አምልጠው ወደ አቅራቢያው ወረዳ ከተማ ማለትም ጨርመጮ ወረዳ ዋና ከተማ ወደ ሳንጃ ከተማ እየሸሹ ሲሆን በሌላ አቅጣጫ የኃይላችን በጥምረት በመንቀሳቀስ ሌሎች አካባቢዎችንም የሰፍራ የነበረ ኃይልን አሁን ደግሞ በከበባ ውስጥ አድርጎ አውደ ውጊያ እያደረግ እንገኛለን። በተመሳሳይ በቋራም በደቡብ ጎንደርም የማዕከላዊ ጎንደር ዞኖች የደፈጣና ልዩ ልዩ ኦዶጊያ ግንባሮችን እየተካሄዱ ነው የሚገኙት። በእነዚህ ከፍተኛ ውጤት እየተገኘባቸው ሲሆን፣ ዝርዝር መረጃዎችን የኦዶጊያ መቋጫን ተከታተልን የምናቀርብ ይሆናል። እሺ አመሰግናለሁ። እንግዲህ የአማራ ፋኖ አንድነት በጎንደር በቀጠናው ከፍተኛ ተጋርሎ እያደረገ በርካታ አደረጃጅቶችንም እየሰራ በተለይ ኮሮቹና ክፍለ ጦሮችን በአዲስ መልክ እያዋቀረና ወደ መሬት እያወረደ እንዳለ የሚደርሱ መረጃዎች ያመላክታሉ። በዚህ ሂደትም በተለይ ሁለት ኮሮቹን ማደራሸታችሁንም ሰምተናል። እንግዲህ በህዝብ ግንኙነት መምሪያ በኩል ህዝብ በፊት አላገኘ ናቸውም፣ ነገር ግን በተቋሙ ደረጃ መጥተው ልንሰራንባቸው እውነቶች አሉና እንደዚህ አይነት መሰል እንቅስቃሴዎች ምን ይመስላሉ? መልካም። በመላ ጎንደርን በአንድ ወታደራዊ መዋቅር የማስገባት እና ዘመኑ የሚጠይቀውን የወታደራዊ አደረጃጀቱን በማድረግ የተሻለ ወታደራዊ ቁመና የተጎናጸፈ የሚሰራውን የሚገነዘብ ሰራዊት እንዲኖረን በምናደርገው ጥረት መሰረት የአደረጃጀት ማዘመን እና አሰራርን ሳይንሱን መከተል አስፈላጊ ሆኖ ተገኝቶ ከሚገኙት ሀያ ዘጠኝ ክፍለ ጦሮች መካከል በአማራ ፋኖ አንድነት በጎንደር ስር በየቀጠናው በኩታ ገጠም የወታም መነባቸው ክፍለ ጦሮችን አንድ ላይ በማድረግ ጦሮች እያደራጀን እንገኛለን። እንደ ቀደም ሲል እንደገለጽከው በደቡብ የጎ ይታወሳል። በአማራ ፋኖ አንድነት በጎንደር ስር ማለት ነው። በተመሳሳይ በምዕራባዊ እና ማዕከላዊ ጎንደር ቀጠናዎች ደግሞ ስድስት ክፍለ ጦሮችን ወደ አንድ ቋት በማስገባት የመይሳው ካሳ ኮር ወይም ሁለተኛ ኮር መስርተናል። ይህ ማለት ሁለት ኮሮችን በአስራ አንድ ክፍለ ጦር የመሰረትንበት ሁኔታ ሲሆን በቀጣይም ማዕከላዊና የሰሜን የጎንደር ቀጠና እንዲሁም ምስራቃዊና ሰሜን ምዕራባዊ ቀጠናዎች የኮር አደረጃጀቶች እየተቀላጠፉ ይገኛሉ ማለት ነው። ከልባ አመሰግናለሁ አርበኛ ዮሐንስ ንጉሱ። በእኔ በኩል በጥያቄ መልክ ያልተነሱ ነገር ግን ለአድማጅ ተመልካቾቻችን አጠቃላይ ለሕዝቡ ለትግሉ ደጋፊዎችና ለአማራ ሕዝብ የምታስተላልፈው መልእክት ካለ ድሮ ንስተ መልካም። በዚህ አጋጣሚ ማስተላለፍ የምንፈልገው ጠላትን አይቀጡ ቅጣት ለመቅጣት ከመቼውም ጊዜ በላይ የተዘጋጀንበት ወቅት እንደመሆኑ መላ ህዝባችን ማህበረሰባችን፣ የተለመደውን ትብብር እንዲያደርግና ጠላት በሰበብ አስባቡ አደጋ ሊያደርስበት ስለሚችል እየተመታ ያለ የብልጽግና ሰራዊት በወገናችን ላይ አደጋ እንዳያደርስ ህብረተሰቡ በተቻለው መጠን የራሱን ደህንነት እንዲጠብቅ እና ከፋኖ ጋር ትብብር እንዲያደርግ በዚህ አጋጣሚ መልእክት እያስተላለፈን፣ በሌላ በኩል እየተሸነፈ ወይም እየተመታ የሚገኘው የብልጽግና ቡድን መሰረተ ቢስ ፕሮፓጋንዳዎችን እና በሬ የወለደ ወሬዎችን በህብረተሰቡ ውስጥ በመንዛት ህብረተሰቡን አንድም ማሳሳት፣ ሁለትም ማሰልቸት ስራዎች ይሰራል። ስለዚህ ከህብረተሰቡ ውስጥ የሚነዛቸውን መሰረተ ቢስ አሉባልታዎችና ወሬዎችን ጆሮ ዳባ ልበስ ብሎ ከአማራ ፋኖ ጎን በመቆም አይደል አይቀሬ ድልን እውን እናድርግ። በዚህ አጋጣሚ ትር እናስተላልፋለን። ሞልጌታ አመሰግናለሁ። እኔም ከልብ አመሰግናለሁ። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ አርበኛ ዮሐንስ ንጉሱ ስለምታደርጉት ተጋድሎ፣ በዚህ እውነት ውስጥ መሆናችሁ፣ መረጃዎቹ ለህዝብ ለማድረስ ለምታደርጉት ጥረት በአድማጭ ተመልካቾቻችን ስም ከልብ አመሰግናለሁ።